እኛ ኢትዮጵያኖች የረገመን ሰው አለ፣ እንዲ ማን ነው የረገመን? ማን ነው የረገመን? ሁሌ የሰው ገረድ ሆኖ የሰው ታዛዥ ሆኖ ብሎ የረገመ ሀገር ኢትዮጵያ ማን ነው እውነት? አንዳንድ የሳስበው የተረገምን ነው የሚመስለኝ፣ ምክንያቱም ልክ እንዴት ተረገም በቃ፣ ኢትዮጵያ አይለፍልሽ ብላ የተረገመች መሳሌ ማለት ነው። እና የማን የሚካሄደው ጉድ እንደዚህ ማለት አይቻልም። በጣም ከባድ ነው። በጣም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንዴት ተከበራችሁ? ይህ ሀያት ቤተሰቡ ወይ እንዴት ናችሁ? የገየድ የገየ ናችሁ ወይ እንዴት ነው? ሁሉም ሰላም ሰላማችሁ ዝት ይባልኝ እና ሀባይቢ ማለት ነው። እንግዲህ ሰሞኑን የመላይ ውዝግብ አለ። በጣም ችግር ነው ማለት ነው። ግን በጣም የሚያሳዝን ከምንም በላይ የሚያሳዝን ሀቂቃ ማለት ነው። በጣም ልብ የሚሰብር እንግዲህ ያው ያሁላ እንግዲህ እኔ ሱብሃኒክ ያረብ ብቻ አላቅ የምለው ነገር ራሱ ጣፋኝ ሀቂቃ ማለት ነው። እንዴ የዚህን ያህል ሁሉም በሰው ሀገር ነው እንዲህ የሚኖሩ አሁን ኢትዮጵያ ላይ ዘየመን ላይ የታዩ ከሰላሳ ሺህ በላይ ይሆናሉ። አንድ ቦታ እንኳን የተያዙት የታፈሱት ድንበሩን ሊመጡ ሊሻገሩ የስደተኞች ብቻ ማለት ነው። ያ ሁላ ምንድን ነው? ጥጋባችን ነው። እኛም ጥጋብ አላበዛን። በጣም ጠገብ ነው። እሰው ሀገር ሄደን እንኳን ትዕግስት እንኳን ሶብር እንኳን የሌለን ሰዎች ነን። አንዱ በጠገበው ምስኪኑ ሰርቶ አደሩ ልጁንም ያሳድገው እናትና አባቱን የሚጦረው ለሱ ነው እንጂ እንትን ያለኝ ሌላው ቀላል ነው። ግን ለነሱ ፈጣሪ ይድረስላቸው። እውነት በጣም ልብ ይነካ። ምክንያቱም ምን ያህል የአባታቸውን በሬ ሽጠው፣ የአባታቸውን መሬት አሲዘው፣ የማን እንዲቀልድ አይደለም በትንሽ የሚመጣ ነገር አይደለም በትንሽ ገንዘብ የሚመጣ ነገር አይደለም። አስር እጅ እኮ ከየመንካ መምጣት ህጋዊ ሆኖ መምጣትን የሚያህል የለም። እውነት የምነግራችሁ ነገር እውነት ህጋዊ እኮ መታደል ነው። አንድ ገንዘቡ ትንሽ ነው። ሁለት እንደፈለጋችሁ ሰርታችሁ መጠቀም ትችላላችሁ። ምንም አያስቸግራችሁም፣ አያስጨናነቃችሁም። ይሄ እኮ ገንዘቡ ከሰራል ተከሰሩ በኋላ ደላሎቹ መቼም ነው የማታውቋቸው። ያላህ ነው ገደል ነህ እያሉ እናቲቱን እዚያ ያስለቅሳሉ፣ አባትየውን ያስለቅሳሉ። ከዛ በሬውን ሽጠው መሬታቸውን አስይዘው ለዛ ለልጅ ይወጣል። አላህ ካለ ነው አላህ ካለ ደግሞ ድንበር እያዘ መልሶ አባትዮ ያንን የከፈለውን ገንዘብ እንደገና ይሰጣል እና የመን ላይ በጣም ሀቂቃ በጣም ከባድ። የመን ላይ እንዲቀልድ አይደለም፣ እነዛ ለፍተው የመጡት የኔ ከርታቶች ማለት ነው። ለነሱ በጣም ነው ያዘንኩት። ገና ህፃን ልጅ ናቸው። መቼም አሁን የመን ላይ ያለው ይሄንን ድንበር እሻገራለሁ ብሎ በራሳችን ጥጋብ አንዱ ባጠፋው ምስኪኑ መጎዳቱ የሚቆጨኝ በጣም ማለት ነው። አሁን አሁን በቀደም ጥጋባቸው ፈልቶ ምንድነው ያረጉት? ሰውየውን ደበደቡት። ሲደበደቡት ነው ያ እንግዲች እንትን የሆነው ገባችኋ? ያ ሲደበደብ ያ ጎዳ መጣው ማለት ነው። ሱብሃኒክ ያረብ ወላይ፣ ማለት ነው። እንደው ከባድ ነው ወላ፣ በጣም ከባድ ነው። በጣም ከባድ ነው። ይህ ሰው ልጅ ሀገር አርጎ ልክ እንትን ይመስላችኋል አርጎ የምንድን ልበላችሁ? ይሄ ስሙ ጠፋይ ልክ ቀበሌ ሀገራችን አለ አይደለ? ልክ የስራ እንትን ቀበሌ ወረዳ እንደዛ ነው የሚው። ቀበሌ ያረኘው ወረዳም አይባል ቀበሌ ልክ እንደዛ ነው፣ ሀቂቃ ማለት ነው። አካታውን ሳየው በጣም ይገርማል። ገባችሁ? ይሄ ነገር ለምን እንዳስፈለገ አላቅም። ሱብሃኒክ ያረብ በስ አላቅም። እውነት አላቅም። ሀቂቃ አላቅም። የዚህን ያህል ያ ድንጋይ ቢወረጎር እኮ እምድር አያርፍም። እውነቴን ነው። ሱብሃኒክ ያረብ፣ ሱብሃኒክ ያረብ። ቢወረወር አልኳችሁ እምድር አያርፍም አልኳችሁ። ሱብሃኒክ ያረብ ወላሂ፣ በጣም ነው ያሳዝነኝ። ሀቂቃ ማለት ነው። በጣም የሚያሳዝን ነገር እኔ ጣግቦ እንትላለው አላስብም፣ ግን እነሱ በአንድ ባጠፋው ይመታል። ዳዋ ይባላል አደለ? አንዱ ባጠፋ ነው መቼም የሚመታው ዳዋ። ስለዚህ ሁሉም ያው ኢትዮጵያ ኢትዮጵያ ነው፣ የምንሰድበውም ብንሰድድም ብንትን ብንል ራሳችን ሁላችንም በአንድ ነው። ምክንያቱም የከሌ አማራ ከሌ ኦሮሞ ከሌ ትግሬ የሚባል ነገር ክሌ ስልጤ ክሌ ምናምን የሚባል የለም። ኢትዮጵያ ነሽ፣ ኢትዮጵያ ነሽ። በቃ አሁን እንግዲህ ቤታቸውን አድርገው እየኖሩ የመላ የሚገርም ነገር እኮ ነው። ሱብሐነላህ ላርጎ የምትባል አርጎና ጋርጎና ላርጎ የምትባል ናትና እኔ ሱብሓነክ ያርበስ አላህ ነጻ ይበላቸው አላህ ደሞ ለሀገራችን ያስገባቸው ማለት ነው። እኛ እኮ የሚገርም ፈጥሮች ነን። ላሁን እንሄዳለን፣ ታችን ደግሞ ይመጣል። ላሁን ይከዳል፣ ላሁን በአየር ታችን በእግር ይህ ነው የኢትዮጵያ ሕይወት፣ የኢትዮጵያ ነገር በጣም የሚያሳዝን፣ በጣም ልብ የሚሰብር ነገር ማለት ነው። እና በጣም እኛ ኢትዮጵያዎች እኔ አላቅም ብቻ እንዲያውም የሆኖች ምንድን ነው ያሉት? እኛ አዲስ አበባ አገር ኢትዮጵያን ንግባ እነሱ እዚህ የሆኑ ነው ያሉት። ለምን የስደተኛው ብዛት ያስፈራራል ማለት ነው። እንዲ ቅልድ አይደለም፣ በትንሽ እንትን የሚባል አይደለም። እውነትም በጣም ነው የሚያስፈራራው። ሀቂቃ ማለት ነው። ሱብሓንላህ አየኛ ነገር ወላሂ በጣም የሚያሳዝን ነገር ነው። ሀቂቃ ማለት ነው ሱብሃነክ ያረበስ እና ከባድ ነው። ለምን እንዲሆነ ብቻ አላቅም? ቤት አድርገው ኑሯቸውን እዛው አድርገው የሚኖሩ ሰዎች ናቸው። በለጡም ማለት ነው እና ግማሹ ለአንዳንዱ አላዝንም። ለሌባው ደላላ፣ ለቀጣፊው፣ ለእንደዚህ አይነቱ አላስብም። ግማሽ ያለው የመን ላይ በነገራችሁ ላይ ተንጹሃኑ ወንጀለኛው ይበዛል። አንድ የሰው ልጅ እያፈሰ ያመጣል፣ ከዛ ዚህ ደብድቦ አስደብድቦ ገንዘብ ይቀበላል። ሁለት የሰው ሚስት አስጠፍቶ ይዞ ይመጣል። እውነት የምነግራችሁም ማለት ነው። ይሄ ግልጽና ግልጽ ነው። እንግዲህ ያው የመን ላይ ያለው ነገር ማለት ነው። ሶስት ምንድን ነው የሚደረገው? መቸ የሚገባችኋል ብዬ አስባለሁኝ። የሴትን ደፍሮ ደፍሮ የሚመጣ ህዝብ ነው። ገባችዋ ደፍሮ የሰውን ሚስት ደፍሮ ው ሰርቆ በቃ በለጡ ማለ ሰርቆ ደፍሮ ሰው ገሎ የሚመጣ ነው የምን ላይ ብዙ ያለው ይህ ነው ማለት ነው ገባችሁ የምን ላይ አብዛኛው ያለው ያው ደፍሮ የመጣ ሰው ነው። ምንም ማላችሁ ምንም ማለት ነው። ደፍሮ ገሎ በወንጀል የተያዘ የተጠረጠረ ያ ያኑ በለጡን እየመላይ ያለው ማለት ነው። እና የኛ ኢትዮጵያዊ በጣም የሚያሳዝን ነገር ነው። ሀቂቃ ማለት ነው። ልብ ይሳብራል። ከምንም በላይ በጣም ልብ ይሳብራል። ሀቂቃ ማለት ነው። ሱብሃኒክ ያረበስ፣ እኛ ኢትዮጵያዊ ለምን እንዲሆነ አላቅም። የተረገምን እኮ ነው የምንመስለው እውነት ኢትዮጵያ በቃ አይለፍልሽ ተብላ በቃ ስደተኛ ሁሌ እየተሰቃየ የሚኖረው ነገር ነው የሚገርመኝ፣ እንጂ እኮ ሌላው ቀላል ነው። ግን ይህን ያህል ለምን ለምን አስፈለገ? አሁን ሲቀጥል ደግሞ የእኛም ማድረግ ያለብን የመን እህትና ወንድሞቻችንን በሰላም ይቡያላቸው ዶ ከዚያ ያቀረ ግን እንደፈለጋችሁ መሆን ጥሩ አይደለም። እናንተም እዛ እኮ አዲስ አበባ አላችሁ። እንትና እንደ የመን የያዘን አለ። በፈጠራችሁ እንደ የመን የያዘን አለ። እስኪ ንገሩኝ፣ እንደ በፈጠራችሁ እንደ የመን ስንት ዓመት ሙሉ ድንበር ድንበር ተሸጋጋሪ ሁና የያዘችን እኮ ድንበር እውነት እኛ ከሃዲም መሆን የለብንም። ሀቅ ነው መነግራችሁ። ለምን እንደምን መልካም ሰዎች አላየውም። እኔ እንደምን በሀገራቸው የተደበደቡ በሀገራቸው የተዘረፉ እንግዲህ ሰው ኢትዮጵያ በሰው እኔ እኮ ላይ ማለት ነው እኛ ፍጥራን የኛ የተለየ ፍጡርን እንቋልኳችሁ በቃ የተለየ ፍጡር ነን እኛ ኢትዮጵያ፣ ይገርማል አልኳችሁ። ሱብሓኒክ ያረብ እና በጣም ገራሚ ነው፣ እውነት በጣም የሚገርም ሱብሓኒክ ያረብ ወላ። አንዳንዴ ሳስበው ማለት ነው እንዴ አሁን እኛ ምንድን ነው ኢትዮጵያ? ምን አሁን ኢትዮጵያ መንግስት አለ? እንዲዛ ነው የሚያስብለኝ ሲቀጥል ስብሃንላህ እውነት ማለት ነው። አንዳንዴ የታስበው ልብ ይሰብራል ማለት ነው። ሀቂቃ ማለት ነው። እውነቴን ነው። ንሕሕሩ ኣቁበተ ወላሂ አሳዘነኝ። ሚኒስኒ እንዲ አንጀት የተማታ እውነት እውነት አንጀት የተማታብኝ ማለት ነው ሀቂቃ ብቻ። ምን ይደረጋል ግን እኛ እኮ የእኛ ነገር እኮ ያደናገረ ስለሆነ ምን እናርግ ምን እናርግ? መንግስት እኮ ሲኖር ነው መንግስት ክልል ታዲያ ምን፣ በሰው ሀገር እየተሰቃዩ ሁሉም ለባርነት እንደዚህ መሆን ማለት በጣም የሚያሳዝን ነገር ነው። ግን አላህ ስቱር ብቻ አላችኋለሁ አባይቦች ማለት ነው። ከባድ ነው። እኔ አላቅም እኔ አላቅም እውነት እኔ አላቅም። እንዲህ አይነ እንዲህ ያለ ጉዳያቸው ሰምቻል። አቅም አላህ ብቻ ፈጣሪ እሱ ይድረስላቸው እያላችሁ ዱአ አድርጉላቸው እንጂ እኛ ከባድ ፍጥረቶች ነን እንላችኋለሁ። ከባይቤ ሲቀጥል ደግሞ እኮ ማለት የሚያሳዝነው ልክ እንደ ሀገራቸው ብረት ገዝተው ሳይሰለጠኑ ባንዲራቸውን ይዘው ሁሉም እየተከፋፈለ እኔ እንደዛኔ፣ እኔ እንደዛኔ እያለ እየተቀመጠው እኮ ነው የሚገርመኝ። እውነት የሚያሳዝነኝ ነገር ምንድን ነው? እዛ ሆኖ ደግሞ መከፋፈላ እንትን ማለታቸው ዘረኛ ሁላ ምን ነው ይገርማ። ብቻ ላቅ ምን ሀቂቃ ማለት ነው። እንደዚህ የሚሆንበት ጊዜ ከባድ ነው ወላሂ። አላህ ብቻ ወላህ፣ አላህ ያላ ይስጥር አላህ እርዳቸው እያላችሁ ዱ አርጉላቸው። ምንም መደረግ አይቻልም ማለት ነው፣ እሱ ሲረዳቸው ነው። እኛ ምንም የምናመጣው ነገር የምናረግላቸው ነገር አንዲም አቅም የለንም። አቅሙ እሱ ስለሆነ እሱ ይርዳቸው እያላችሁ ዱ አርጉላቸው ማለት ነው። እና ይሄው ለምታውት እንግዲህ አላቅም። የሰው ብዛት እኮ እንዲህ አይደለም። ሱብሃን ይከረብ ጥይት ይዘው መሳሪያ ይዘው የሚሰለጥኑ በሰው ሀገር ላይ እንደኛ ፍጥር እኮ ወይኔ ወይኔ። እና የመንን ደግሞ መናገር የለባችሁም። እንደ የመን የያዘን ታጋሽ መልካም ሰው የለም። ምንም ሆነ ምንም ማለት ነው አገሩ አድርጎ የሚኖረው የመንን ነው። ሲቀጥል ብር የራሱ ያስጠይቃችኋል ብር አትክልት ነው እዚህ ሀገር እያላችሁ ብሩን እራሱ ማለት ነው እየተከላችሁ የምታሳዩት ማለት ነው። ብር የተተከለ ያላችሁት እነሱ መሬት እነሱ አገል ላይ መሰለ የድሃ በድሃ ብር ድሃን እየደበደባችሁ ያገኛችሁ ብር ማለት ነው። ገባችሁ? የድሃ ገንዘብ ነው። እናንተ ከየት ማምጣችሁት አይደለም፣ የድሃን እናት እያስለቅሳችሁ አባቴ እያስለቅሳችሁ የምትበሉት ብር ነው። አሁን ግን ያው ፈጣሪ እያየ መሰለኝ። ግን ያው ሚስኪኖቹ መጎዳታቸው ነው እንጂ ለእናንተ እንኳን መያዝን የለም። እውነቴን ነው ማንም መያዝም ለእናንተ ግን ያው እዛ ላይ ሰርቶ የሚበላ ሚስኪኖች አሉ። ካለናት ምንም ታያቁት መንገድ የገቡ እያጭበረበረ ላደረጋቸው ነው እንጂ እናንተ ሰው ገላችሁ ለመጣችሁ አረመኔዎች፣ የሰው ሚስት የፍራችሁ፣ ሰርቃችሁ፣ በወንጀል ተጠርጥራችሁ ለመጣችሁ ለእናንተ ማንም አያስብም። ግን የሚያሳዝነኝ ያው ብቻ ከባድ ነው። አላህ እንግዲህ ድረስላችሁ እያላችሁ አድርጉላቸው ማለት ነው፣ አባይቦችም ማለት ነው። ስለዚህ ምንም ማድረግ አይቻልም። ብላችኋለሁኝ እና ላይክ እና ሸር አድርጉላቸው።